ኤሌክትሪክ አገልግሎት ወደ ልማት ወደ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ አውደ ኤሌክትሪክ የኢትዮጵያ ኤሌክትሪክ አገልግሎት የቴሌቪዥን ፕሮግራም በየሁለት ሳምንቱ በዚህ ሰዓት ከዛሬ ጀምሮ ወደ እናንተ ይደርሳል። በፕሮግራሞቹ የኢትዮጵያ ኤሌክትሪክ አገልግሎት ለደንበኞች የተሻለ አገልግሎት ለመስጠት እየሰራቸው የሚገኙ ስራዎችና መሻሻል ያሉባቸው ጉዳዮች ይቀርባሉ። አውደ ኤሌክትሪክ የኢትዮጵያ ኤሌክትሪክ አገልግሎት የቴሌቪዥን ፕሮግራም ውድ ደንበኞቻችን በየትኛውም ሰዓት ከአገልግሎታችን ጋር ተያይዞ ጥቆማዎች፣ አስተያየቶች፣ ቅሬታዎች ቢኖራችሁ በዘረጋናቸው ነፃ የጥሪ ማዕከሎቻችን 905 ወይም 904 በመደወል እንድታሳውቁን እኛም ደግሞ በሚደርሰን መረጃ ላይ በመመስረት ፈጣን የሆነ ምላሽ ለመስጠት ከመቼውም ጊዜ በላይ ዝግጁ መሆናችንን እገልጻለሁ። ከዚህ በተጨማሪ የዘረጋናቸው የተለያዩ የመረጃ ማሰራጫ የማህበራዊ ትስስር ገጾች አሉ። ከድረ ገጻችን ጀምሮ ፌስቡካችን፣ ቲክቶክ፣ ዩቱብ፣ ትዊተር እንዲሁ ዋትሳፕ ቻናል የመሳሰሉት በርካታ የማህበራዊ ትስስር ገጾች አሉ። እነኝን የትስስር ገጾች በመከተል ስለ ተቋማችን ወቅታዊና ትክክለኛውን መረጃ መከታተል ትችላላችሁ። እናንተም በዚህ ውስጥ እንድትሳተፉ አስተያየት፣ ጥቆማ፣ ቅሬታ ሲኖራችሁ እዛው ላይ ፈጣን የሆነ ምላሽ የምንሰጥባቸው የአሰራር ስርዓቶችም ጭምር የዘረጋንበት ነባራዊ ሁኔታ ስላለ በዚህ እንድትጠቀሙ ነው። ከተማ የኤሌክትሪክ አገልግሎት ለማስገባት ወይም አገልግሎቶች እመጣለሁ እና የማየው አገልግሎት በጣም ደስ የሚል ነው ስሉልታ ላይ በቃ በጣም ደስ የሚል ነው ከላይ ካላት ጀምሮ እስከታች ያሉ ሰራተኞች በጥሩ ሁኔታ ነው የሚያስተናግዱት በጥሩ ሁኔታ ነው የሚቀበሉት እና ደስ የሚል መስተንግዶ ነው ያለው ስሉልታ ላይ በጣም ብዙ ነገር ተለውጧል። የመጀመሪያው ማለት ደስ የሚለው በቃ ስትገባ ቢሮ ስትገባ ሰራተኞቹ ተመሳሳይ ናቸው፣ ኢንፎርማቸው ደስ ይላል። ከዛ በተረፈ ምን ደሞ ያለው በፊት ከነበረው አሰራር አሁን ያለው አሰራር ደሞ በጣም የተለየ ነውና ደስ ይላል በጣም። እኔ ማለት መጥቼ ለመገልገል መጥቼ ያየሁት ወይንም የተንገላታሁት ነገር የለም እና በጣም ደስ ብሎኝ በጣም አስተናግዶኝ ነው የሚወጣው እና ደስ ይላል በጣም። በአንድ ቀን ጠይቄ ነው እድሉን ያገኘሁት እና በዚህ ስላስተናገዶኝ በእውነት በጣም የሚያስደስት ሁኔታ ነው እና ተደስቼባቸዋለሁ። እዚህ መስሪያ ቤት ማብራት ኃይል ሱሉልታ ማብራት ኃይል ቢያንስ ወደ ሰላሳ ዓመት ይሆነኛል ማለት ሰላሳ ዓመትም ባይሆን ሃያ ዓመት ምናምን ይሆነኛል ማለት ነው አገልግሎቱን መጠቀም ከጀመር፣ እውነት ለመናገር አሁን በጣም የተሻሻለ በጣም የዘመነ ያሉትም ሰራተኞች ደግሞ በጣም አገልግሎት ቅርብ የሆኑ ናቸው፣ በጣም ጥሩ አገልግሎት የሚሰጡ ናቸው። በብዛት የክፍያ አገልግሎት ለመጠየቅና ለመክፈል ነበር የምመጣው። ቀደም ሲል ካለ ሁኔታ አሁን በጥሩ ሁኔታ ተሻሽሏል። የተሻሻለበትን ምክንያት የእኛ ቆጣሪ አክቲቭ ሪአክቲቭ፣ ወይም ዲጂታል የሆነ ከዋናው መብራት ያህል ጋር የተገናኘ ስለሆነ ቆጣሪ ለመቁጠር የሚመጣ የለም። ዳይሬክት እዛ ነው የሚገናኘው። ያው የተገናኘውንም ቁጥር በአግባቡ እዚህ ተሰርቶ በሞባይል ነው የምንከፍለው። በሞባይል ከፍለን አገልግሎቱን እየወሰድን ነው። ቆንጆ መሻሻል እናሳይን እናገኛለን። ቀደም ሲል የተመለከትነው አስተያየት በኢትዮጵያ ኤሌክትሪክ አገልግሎት በሸገር ደቡብ አዲስ አበባና ምዕራብ አዲስ አበባ ሬጅኖች በሚገኙ ማዕከላት አገልግሎት ያገኙ ደንበኞች አስተያየት ነው። ደንበኞቹ በእነዚህ ሬጅኖች በሚገኙ ማዕከላት የሚፈልጉትን አገልግሎት በፍጥነት በጥራትና በሚያስደስት መስተንግዶ እንዳገኙ አንስተዋል። በማዕከላቱ ደንበኞችን የሚያስተናግዱ ባለሙያዎችም ደንበኛ ክብር ነው በሚል መርህ አገልግሎት እየሰጡ እንደሚገኝ ተናግረዋል። ዋጋ ነው የምንሰጠው። ምክንያቱም ደንበኞቻችን ናቸው ለእኛ ንጉሳችን። ከሱ ጀምራለሁ። ሁለተኛ ደግሞ ጥሩ መስተንግዶ በማሳየት እንደገና የሚፈልጉትን መረጃ በሙሉ መረጃውን በመለጠፍ በማስቀመጥ ለእነሱ ግልጽ የሆነ ኢንፎርሜሽን እናስቀምጣለን። በዛ መሰረት የሚጠይቁትን ጥያቄዎች በሙሉ እናሟለ። ምቹ አካባቢ መፍጠር የመጀመሪያው እንትን ነው፣ ለደንበኛ የሚመች እሱን አትሞስፌር መፍጠር የመጀመሪያው ስራችን ነው። ሌላው ነገሮችን ግልጽ ማድረግ የሚለጠፉ ብሮሸሮች ከሆኑ የሚለጠፉ ነገሮች ፎርሞች ከሆኑ ፎርሞችን በማዘጋጀት በዛ መሰረት ግልጽ አድርገን ደንበኛው በቀላሉ የሚሞላው ነገር በማዘጋጀት የደንበኛው ግልጽ ነገር አስቀምጠናል። እንደ አገልግሎት መስጫ ማዕከል እንደ ሱሉልታ አገልግሎት መስጫ ማዕከል ደንበኛ መስተንግዶን በተመለከተ ከበር ነው የሚጀምረው። የኛ ደንበኛ መስተንግዶ የተለያየ አገልግሎት ፍለጋ ነው ደንበኛ የሚመጣ። አንደኛ አዲስ ሀይል ፍላጊ ያለ ንባብ ጋር የተገናኘ ያለ መስመር የተቆራረጠበት ቅድመ ክፍያ የሚጠቀሙ ካርድ ለመሙላት ይመጣሉ። የተለያየ አገልግሎት ሲመጡ ሁሉም የስራ ድርሻ አላቸውና ማን ማን ጋር እንደሆነ ያው ይታወቃልና በዛ መሰረት ሁሉም የስራውን ድርሻ ይወጣል። የኢትዮጵያ ኤሌክትሪክ አገልግሎት ለደንበኞች የተሻለ አገልግሎትን መስጠት ዓላማ በማድረግ ተቋማዊ ማሻሻያ እያከናወነ ይገኛል። ይህ ተቋማዊ ማሻሻያም ለደንበኞች መስፈርቶችን በማስቀመጥ አገልግሎትን በቀላሉ መለየትን በሚያስችል መንገድ የፈለጉትን አገልግሎት እንዲያገኙ እየተደረገ እንደሚገኝ ታውቋል። በተቋም ደረጃ አዲስ የስርዓት ማሻሻያ ስርዓት እየተገበረ ያለ ነው። ለዚህም ለደንበኞች ቅድሚያ ምንድን ነው? ለእያንዳንዱ ስራ ስታንዳርድ አዘጋጅተናል። በስታንዳርድ መሰረት ስራዎችን እየሰራ እንገኛለን። ለዚህ ምሳሌ ምንድነው? ለምሳሌ ቆጣሪ ለማስገባት ኬት ተነስቶ የት ይሄዳል የሚለው ስታንዳርድ አለ። ለምሳሌ አንድ ቆጣሪ ለማስገባት በተቋም ደረጃ የተቀመጠ ስታንዳርድ አለ። የትኛውም ስራ ማለት ነው። አንድ ደንበኛ ማመልከቻ ይዞ ማጋኑ ማመልከቻውን የሚሰጠው ቀጥሎስ፣ ወደ ማን ነው የሚሄደው የሚለው እነዛ ስርዓቶቹን ይሄ አሰራር ሂደት አስቀምጦታል። ስለዚህ በዛ መሰረት ተግባራዊ ስለሚደረግ በፊት የደንበኛ ሜቱ ጋር እንደሚሄድ ይቸግረው ነበረ። አሁን ግን ቀጥታ መጣ፣ በር ላይ የሚያገኘው የደንበኛ መስተንግዶ አለ። ሁሉም ደንበኛ ነው የሚያስተናግደው። ከሪፎርም ወደዚህ ማንኛውም ከስተመር የተለያየ አገልግሎት ሲመጣ ጥሩ፣ በቃ ከአቀባበል ጀምሮ ነው አቀባበል ማለት ከአቀባበል ከዛ ሲመጣ የሚፈልግ አካል ጋር እንዲሄድ ቆጦር አስቀምጠና አገልግሎት ቢል ክፍል ከፈለገ ደመኝ ዲስትሪቡሽን በኩልም ከመጣ ማዕከልም ቢሮው ጽህፈት ቤቱ ሲመጣ ኖርማሊ ትክክለኛ ፈጣኝ ጥራት ያለው አገልግሎት እየሰጠ ነው። ከለውጡ ጋር ተያይዞ ሪፎርም አድርገናል። በዛ ሪፎርም ስታንዳርዱን የጠበቀ አገልግሎት በመስጠት ላይ እንገኛለን። በሪፎርሙ ታገዘን ማለት ነው። ያም ማለት አንድ ደንበኛ ወደ ቢሮችን አገልግሎት ፈልጎ ሲመጣ የፈለገውን አገልግሎት ለማግኘት የሚያስፈልጉት ምን ምንድን ናቸው የሚሉት ግልጽ ሆነው በተለያዩ ሚዲያዎች ላይ በእኛ ሶሻል ሚዲያ ላይም አለ፣ እዚህ ቢሮም ሲመጣ ያገኛቸዋል። እነዛን አሟልተው ሲገኝ የሚፈልገውን በሙሉ አገልግሎት በተቀመጠለት የጊዜ ገደብ የምናስተናግድበት አለ። እስካሁን ድረስ ባለው ሪፎርሙ በጣም ተስፋ የሚሰጥ ነገር ነው። በተለይ ደግሞ ዋናው ነገር ሰዎቻችን ላይ የምንሰራው ነው። ሰራተኞቻችን ላይ የምንሰራው ነው። መሰረተ ልማቱም ሊቃና የሚችለው በሰው ላይ የምንፈጥረው ነገር ነው እና በስልጠናዎች አንዳንድ የምናያቸው በአገልግሎት መስጫ ማዕከላት ላይ ያሉ መነቃቃቶች፣ ከደንበኞቹም የምናገኛቸው ፊድባኮች ደግሞ አሁን ተስፋ የሚሰጡ ናቸው። የሰው ኃይል አቅማችንን የመገንባት ዞሮ ዞሮ የሰው ኃይል ነው የሚሰራው። የሰው ኃይል አቅም ግንባታው በውስጥ አቅም እየተሰሩ ያሉ ስራዎች ያሉ ከዛ በተደረበ ደግሞ የልህቀት ማዕከልም እየገነባን ያለንበት ሁኔታ ነው ያለው። ለደንበኞች የሚሰጠውን አገልግሎት ለማሻሻል እየተሰሩ ከሚገኙ ስራዎች መካከል የኃይል መቆራረጥን መቀነስ ቀዳሚ ነው። በዚህም ለኃይል መቆራረጥ ምክንያት የሆኑ ጉዳዮችን ቀድሞ በመለየት የቅድመ ጥገና የእንጨት ፖሎችን በኮንክሪት ፖሎች የመቀየርና ሌሎች ለኃይል መቆራረጥ ምክንያት የሆኑ ችግሮችን ለመቅረፍ ስራዎች እየተከናወኑ ይገኛል። የጥገናን ለውጥ በተመለከተ ደግሞ አሁን በ ዘጠኝ ዜሮ አራት ተደውሎ የመብራት ኃይል ሰራተኞች ቀጥታውኑ መጥቶ የሚጠግኑበት እንትን ተካሂዷል። በፊት የተዘረጋው ኤሲ የሚባለው ሽቦ ነበረ። አሁን ግን በሽፍን ኬብል ነው እየተሰራ ያለው። ያ በሚሆንበት ጊዜ በንፋስና በዝናብ ይወድቅ የነበሩት ምሰሶዎች ከበፊቱ በደንብ የተሻለ አሁን አገልግሎት ወደ መስጠት ደረጃ ደርሰናል ማለት ነው። ስለዚህ በፊት ይመጣ የነበሩ ኮምፕሌኖች በጥሩ ሁኔታ ቀንሰው ይገኛሉ። አገልግሎት መስጫ ማዕከላችን ላይ የአስቸኳይ ጥገና ስራ እንኳን ብንመለከት ከዚህ በፊት በቀን ውስጥ 40 እና 50 ስራዎች ይመዘገቡ ነበር። አሁን ላይ ግን ኦልሞስት 10 እና 15 በቀን መዘገባቸው የደረሰበት አጋጣሚ ናሉ። ይህም የሚያሳየው የቅድመ ጥገና በመስራታችን የደንበኞች አገልግሎት ላይ እርካታን የፈጠርንበት አማራጭ ነው ያለው ማለት ነው። እንት የቅሬታ ምንጭ የሆኑትን የኃይል መቆራረጡን ለመቅረፍ የተለያዩ ስትራቴጂዎች ተነድፈው እንቅስቃሴ የተደረጉ ናቸው። የረጅም ጊዜ አለ ያጭር ጊዜ እንትኖች አሉ ስትራቴጂዎች አሉ ማለት ነው። በረጅም ጊዜዎቹ በከተማው የምታያቸውን የእንጨት ምሰሶች ያረጁትን የእንጨት ምሰሶች ወደ ኮንክሪት በመቀየር እና የኮንዳክተሩን ወይም ደግሞ ኃይል ማስተላለፊያ ገመዱን ቤር ኮንዳክተር የነበረውን ዛፍ ሲነካው መስመር የሚያወጣ የነበረውን ወደ ኢንሱሌትድ ኮንዳክተር በመቀየር የተሻለ ሪሀቢሊቴሽን ስራ እየተሰራ ነው። ረጅም ጊዜ እየተሰሩ ያሉ እንትኖች አሉ። በአጭር ጊዜ ደግሞ ከረንት ያረጁና የሀይል መቆራረጥን የሚያስከትሉ እንትኖች ኔትወርኮቻችን ላይ የቅድመ ጥገና ስራ በመስራት ላይ እንገኛለን። አሁንም ኤሌክትሪክ ይቆራረጣል። በተለይ አንዳንድ አካባቢዎች ኤሌክትሪክ መቆራረጡ ምክንያት ከመሰረተ ልማቱ መድከም ጋር፣ ከመሰረተ ልማቱና ከፍላጎቱ አለመጣጣም ጋር የመጡ ናቸው። እነዚህ በዚህ ሪፎርም በአጭር ጊዜ የሚፈቱ አይደሉም። ኢንቨስት ማድረግ ይፈልጋል። እነዚህ ደግሞ አብዛኛው ጥሬ እቃ የምናስመጣው ከውጭ ነው። ገንዘብ ይፈልጋል። ፎሪን ከረንሲ ይፈልጋል። ለመገንባትም ጊዜ የሚወስዱ አሉ። ሰብስቴሽን መገንባት በአጭር ጊዜ የሚመጣ አይደለም። አዲስ አበባ ላይ የተወሰኑ ሰብስቴሽኖች በተወሰኑ ከፍተኛ ሀይል በሚጠየቅባቸው ሰዓታት፣ ዲማንዱ ከፍ በሚልባቸው ሰዓታት ላይ ችግር የሚያጋጥማቸው ሰብስቴሽኖችም አሉ። እነዚህን አሁን በመረዳት እነሱን አፕግሬድ ማድረግ ነው የሚፈልገው። እና እነዚህ በረዥም ጊዜ የሚመጡ ናቸው። በመካከለኛ ጊዜ ደግሞ ኃይል በማበዳደር ቴክኒካል ሶልሽኖች በመስጠት ደግሞ የሚፈቱ ይኖራሉ። ሌላው የደንበኞችን እርካታ ከፍ የማድረጊያ መንገድ ዘመናዊ ቴክኖሎጂዎችን በመጠቀም አሰራርን ለማሻሻል መስራት ነው። አገልግሎት ሲጠቀሙ ያገኘናቸው ደንበኞች እንደገለጹልን፣ ከክፍያ ጋር በተገናኘ ዘመናዊ የክፍያ መንገዶችን መጠቀማቸው እንግልትን እንዳስቀረላቸው ተናግረዋል። ማዕከሎችና ሪጅኖችም በተቋም ደረጃ አሰራርን ለማዘመን እየተከናወነ በሚገኝ ስራ ማሻሻነት ዘመናዊ አሰራሮችን ተግባራዊ እያደረጉ እንደሚገኝ አስታውቋል። ደስ ይላል። አሁን በቴሌብር በፊት አሁን ማለት በቃ ቢሊ ወደ ላይ ወደ ታች ምናምን ትላለህ። እሱ እሱ አሁን በቃ በደስ ይላል በጣም ቴክኖሎጂ መሆኑ በቴሌብር መሆኑ ደስ ይላል። በጣም ደስ ይላል። በጣም አሪፍ ነው እና ደስ ይላል በጣም። ድሮ በወረቀት እኮ ነው በእጅ ተጽፎ ነበረ። ፋይል ሁሉ እየጠፋ ምናምን እያለ ፋይል ጠፍቷል እንደገና አዲስ ሲደራጅ ምናምን ተብሎ ነበረ። አሁን ግን ያው በሲስተም ነው የሚጠቀሙ። ምንም የሚጠፋ ነገር የለም። እጅግ በጣም የተሻሻለ ነው ማለት ይቻላል። ጥሩ ነው በዚሁ ቢቀጥሉበት። ያሉትም ሰራተኞች ጥሩዎች ናቸው፣ በጣም የተሻሉ ናቸው ብዬ እገምታለሁ። ፖስት ፔዶችን በጠቅላላ በቴክኖሎጂ ባሉት አማራጮች ክፍያ እንዲፈጸም ነው የተደረገው። ሙሉ ለሙሉ ማለት በሚቻልበት ሁኔታ ነው። ቢያንስ ከመቶ ዘጠና አምስት ፐርሰንቱ እንዳለ በዲጂታል ነው ክፍያው የሚፈጽመው እኛ ጋር ምንም የሚቆረጥለት ደረሰኝ የለም። ባሉት አማራጮች በአካባቢ ባለ በባንኮችም፣ በሞባይል ባንክም እንደዚህ አይነት ክፍያዎችን እየፈጸመ ነው የሚገኙ ከዘመናዊ አገልግሎት አንጻር ተቋማችን እየሰራ ያሉ ስራዎችን ለምሳሌ የገንዘብ ስብሰባ ስርዓታችንን ብንመለከተው ከዚህ በፊት ማዕከላት ላይ ዘንበኞች ተሰልፈው ነበር አገልግሎት እያገኙ የነበረው ማለት ነው። አሁን ግን በአምስቱ የክፍያ አማራጮች ማለትም በአዋሽ ፕሮ፣ በቴሌ ብር፣ በሲቪ ብር በሞባይል ባንኪንግ ደንበኞች ባሉበት ሆነው የእኛን አገልግሎት እንዲያገኙ በማድረጋችን ከፍተኛ የሆነ ለደንበኞች እርካታ የሰጠንበት አጋጣሚ አለ። በተጨማሪም ደግሞ አሁን ላይ በአገልግሎ መስጫ ማዕከላችን እየሰራን ያለ ነው። ከቆጣሪ ንባብ ጋር በተገናኘ ለምሳሌ በፊት ቆጣሪ አንባቢ ቤት ሄዶ ነበር የሚያነባው። አሁን ላይ ግን ቆጣሪ አንባቢ ሴማራይ ዲቫይስ በሚባል ዲቫይስ ቆጣሪ አንባቢዎች ደንበኛው ቤት ሳይሄዱ ማንበብ እንዳይችሉ ማለት ነው። በሲስተም እየተከታተል ናቸው። ከንባብ ጋር የሚገኙ ቅሬታዎችን በከፍተኛ መልኩ የፈታነበት አማራጭ ነው። አሰራሩም በቴክኖሎጂ ሁሉም የሰው ንግድ አሁን ብር ከፈትሺ በታች ብቻ ነው። በኒው ኮኔክሽን እና የተለያየ የሚትከብሉት እንጂ ካርድ የሚሞሉት በቴሌብር ነው። ቴሌብር ነው የሚጠቀሙት ከስተመር ክፍያም ችግር ካለ ወይም ባንክ ካልደረሰው ወይም ሞባይል ላይ ካልታየኝ ነው እንጂ ቤት ቁጭ ብሎ አገልግሎት እያገኘ ነው። ቤት ቁጭ ብሎ በቴሌ ብር፣ በሲቪ ብር፣ በዲጂታል አማራጮች አሉ። በእሱ ነው መከፈለው። ባንክ ማይሄዱም፣ ብዙ ማያስፈልግም። ቤት ቁጭ ብሎ አገልግሎት እያገኘ ነው። እዚህ የሚመጡ ካርዶች ደግሞ በቴሌ ብር ነው የሚጠቀሙት። በየጊዜው ራሱን ሪፎርም እያደረገ ያለ ተቋም ነው። በዚህ ሂደት ውስጥ አንዱ የአገልግሎት አሰጣጡን በየጊዜው እያሻሻለ ደንበኛ ተኮር እንዲሆን እያደረገ በእኛ አገልግሎት ላይ ተመስርተው ኢኮኖሚያዊና ማህበራዊ እንቅስቃሴያቸውን የሚመሩ የህብረተሰብ ክፍሎች ተወዳዳሪ የሆነ አገልግሎት እንዲኖራቸው ለማስቻል አንዱ አሰራራችንን የማዘመን የውስጥ አሰራራችንን በተለይ በቴክኖሎጂ የተደገፈ የማድረግ ሌላው የኢትዮጵያ ኤሌክትሪክ አገልግሎት ለደንበኞች የሚሰጠውን አገልግሎት ከሚያሻሽሉ መንገዶች መካከል አዲስ ኃይል ፈላጊ ደንበኞችን በፍጥነት ማስተናገድ ነው። በዚህም አሁን ደንበኞች ከአንድ ቀን ጀምሮ በአጠረ ጊዜ የኤሌክትሪክ ኃይል እንዲያገኙ እየተደረገ እንደሚገኝ ተናግረዋል። ማዕከላትና ሪጅኖች የአዲስ ኃይል ፈላጊ ደንበኞች በአጠረ ጊዜ የኤሌክትሪክ ኃይል እንዲያገኙ እያደረጉ እንደሚገኝ አስታውቀዋል። ከዚህ በፊት እንግዲህ ስምንት ቆጣሪዎች ጠይቀን በአንድ ቀን የማግኘት እድል አግኝቻለሁኝ በእለቷ አመልክቼ በእለቱ ነው ይህንን ማግኘት የቻልኩኝ፣ እና በጣም ነው የተደሰትኩበት፣ እና ጥሩ ነው መስተንግዷቸው ይ ነው ምለው። በዚህ ሁኔታ ወደፊትም እንግዲህ ይቀጥል ነው ምለው። በጣም ለውጥ አለ። እኔ አሁን ከ15 ቀን በፊት ማብራት ለማስገባት እንትን ብዬ ነበር፣ በ15 ቀን ውስጥ ማብራት ቆጣሪ ገብቶልኛል። ይሄ ችምን ተደርጎ አያውቅም። ሁለት ዓመት ሶስት ዓመት ቢያንስ ከዛ በላይ ጠብቀን ነበር የሚገባው። አሁን ግን በ15 ቀን ውስጥ ማብራት ማግኘት ማለት ትልቅ ለውጥ ነው ማለት ነው። የኃይል እጥረት አለ፣ ቆዩ ይሄ ነገር መሻሻል አለበት፣ ምናምን የሚባሉ ምክንያቶች በማቅረብ ረዥም ጊዜ ይቆዩ ነበር። አሁን ግን እንደዛ የሚባል ነገር የለም። የተቀመጡ እያንዳንዷ ስራዎች ስታንዳርዶች አሉት። አዲስ ኃይል ለማገናኘት የተቀመጡ ስታንዳርድ ቀኖች አሉ። ለምሳሌ አንድን ቆጣሪ ለማገናኘት የተቀመጠ ስታንዳርድ አስር ቀን ነው ከተባለ እኛ ምንድን ነው ከዛ ቀን ባነሰ ማዕከል ውስጥ እያስገባን ነው ያለ። አሁን ላይ ግን እኛ ከስታንዳርድ በታች ሁላ አሁን ለምሳሌ የታች አሁን ወርዳችሁ የምታዩት ይሆናል ቆጣሪ በአንድ ቀን የሚል ኢኒሼቲቭ ክሬት በማድረግ ደንበኞቻችን በአንድ ቀን ክፍያ ከፍለው በአንድ ቀን ተገምቶላቸው በአንድ ቀን ከስቶር ቆጣሪ ወጥቶ በአንድ ቀን ቆጣሪ እያስገባንበት ያለውበት ኮንዲሽን ያለው ይሄ የሚያሳየው ማዕከላችን እንደ ስሉታ ደመኞቻ ክልክሎት ብዙ አገልግሎት እንሰጣለን። በቤሊንግና ኒው ኮኔሽን ላይ አዲስ ደመኛ ለመገናኘት በዚህ አመት የ2017 የበጀት ዓመት ስምንት ወራቶች ውስጥ 2135 ደመኞች ቆጣሪ እንዲያገኙ አድርግናል። ይህ ደግሞ እንደ ማዕከላችን በቂም አይደለም፣ ከዚህ በላይ መስራት እንችላለን። እነዚህን መሰል ስራዎች ደንበኞች ጥራት ያለው አገልግሎት እንዲያገኙ ያስችላል ተብሎ የሚታመን ሲሆን ለዚህ ፕሮግራም ያነጋገርናቸው ደንበኞች ምስክርነትም ይህንኑ የሚያረጋግጥ ነው። እንደ ባለሙያዎች ገለጻ አሁን ባደረጉት ግምገማ የደንበኞች እርካታ ከፍ ማለቱን ተናግረዋል። ጥሩ ደረጃ ነው ያለን ብለን እናስባለን። ምክንያቱም የምናስተናገደው ሁለት ወረዳ ነው። በአግባቡ ያለችን ወረዳችን በጥሩና በመልካም ነገሮችን እያስተናገድ ነው። ከእነሱ ደግሞ ፊድባኮችን እየሰማን የደንበኛ እርካታ የሚገኘው ያው እንደሚታወቀው አልፎ አልፎ በሶሻል ሚዲያ በምንም እንደሚታይ ነውና በእኛ አገልግሎት መስጫ ደንበኛ እርካታ ያው እኛ በተገኘ አጋጣሚ መድረክ ላይም የህዝብ ውይይት ላይም እንሳተፋለን። ያኔ ያው መልካም ተሞክሮዎችን እና መጠናከር ያለብን እናጠናክራለን። ደንበኛ እዚህ ሲመጣ የሀሳብ መስጫ ሳጥኖች አሉ፣ እዛ ውስጥም ሀሳቦች የሚሰጡ ሀሳቦችም ያው የምናይበት ሁኔታዎች አሉ። የኢትዮጵያ ኤሌክትሪክ አገልግሎት እያከናወነ በሚገኘው ተቋማዊ ማሻሻያ አዲስ አበባን መነሻ በማድረግ ማሻሻያውን በሙከራ ደረጃ ተግባራዊ እያደረገ ይገኛል። ማሻሻያውን ስኬታማ ለማድረግ መንግስት ተግባራዊ እያደረገ የሚገኘው የኢኮኖሚ ማሻሻያና ዘመናዊ አሰራር ለመዘርጋት ቴክኖሎጂ መኖሩ አስተዋጽኦ እንዳለው ተጠቁሟል። አሁን ተቋሙ አገር ባላት አቅም ደረጃ ምን ልንሰራ እንችላለን የሚለው ተለይቶ አሰራሩን፣ አደረጃጀቱን፣ የቴክኖሎጂ ፍላጎቶችን ዲዛይን ከማድረግ ጋር የተያያዙ የመጀመሪያ ምዕራፍ የጥናት ምዕራፍ የምንለው ነው፣ ይሄ ኦልሞስት ተጠናቋል ማለት ነው። በተቋም ደረጃ በስራ አመራር ቦርድ ተቋሙ ስራ አመራር ቦርድ ነው የሚመራ በቦርድ ደረጃ ጸድቆ ይህንን ወደ መሬት ለማውረድ የሚጠይቀው ከፍተኛ ገንዘብም ስላለ ጊዜም ስላለ ጥረትም ስለሚፈልግ የሙከራ ትግበራዎች በተወሰኑ አካባቢዎች ላይ መጀመር የሚለው ስቴፕላይን ያለ ነው። ተወዳዳሪ የሆነ አገልግሎት ለመስጠት ያለው ምቹ ሁኔታ አንዱ መንግስት፣ የያዘው ሀገር በቀል ኢኮኖሚ ሪፎርም ራሱ ለእኛ እንደ አንድ ምቹ ሁኔታ ልንወስደው እንችላለን። ከመጀመሪያ እስከመጨረሻ እያንዳንዱ የአሰራር ስርዓት ፍሰቱ ደረጃውን የጠበቀ ግልጽነትና ተጠያቂነት የሰፈነበት በአብዛኛው ደግሞ በቴክኖሎጂ የተደገፈም ጭምር እንዲሆን አድርገናል። አገልግሎት ወዲ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ